ይህንን ፈጽሞ ማድረግ የለባችሁም! በእርግጠኝነት ይህንን ቪዲዮ ከተመለከታችሁ በኋላ እነዚህን ማድረግ ታቆማላችሁ። አሁን አሁን በዚህ ምድር ላይ ስንኖር በዓለማችን ውስጥ ስላለው ወሲባዊ መዛባት አለማውቅ አይቻልም። በየትኛውም በምትመለከቱት ገጽ ላይ ቢያንስ አንድ ጊዜ እንኳን ወሲባዊ ይዘት ያላቸውን ሐሳቦችን መመልከታችሁ አይቀርምና፣ አንዳንድ ጊዜ ልባችሁን መጠበቅ አስቸጋሪ ሊሆን ይችላል። ምናልባትም ብዙዎችን ወደ ማስተርቤሽን የሚገፋቸው ምክንያት ይህ ሊሆን ይችላል። ምኞት መቆጣጠር በማይችሉበት መንገድ አይምሯቸው ውስጥ በመግባቱ ምክንያት መውጫ ቀዳዳን ይናፍቃሉ። በማስተርቤሽን ስቃይ ውስጥ ካላችሁ ይህ ቪዲዮ እናንተን ለመርዳት እንጂ ለመኮነን አይደለም። እናም የፈውስን ሐሳብ ለመረዳት ከፈለጋችሁም ከመዳናችሁ ልትጀምሩ ይገባል። እንደ ክርስቲያን ከኢየሱስ ሞትና ትንሣኤ ያገኘነው ነገር ቢኖር ደህንነትን ነው። ኢየሱስ ከዚህ ወዲያ በኃጢአት ባርነት ውስጥ እንዳትሆኑና ነጻ ትወጡ ዘንድ ዋጋ ከፍሎላችኋል። ኃጢአት ማለት እዚህ ጋር ድርጊቶቻችሁ ብቻ ሳይሆን ወደዚህ ድርጊት የሚመራችሁ ተግባራትም ጭምር ናቸው። ኢየሱስ ክርስቶስን ስትቀበሉ አዲስ ፍጥረት ከመሆናችሁም በላይ ኃጢአት በእናንተ ላይ ያለውን ኃይል እንዲያጣ ይሆናል። በተጨማሪም መጽሐፍ ቅዱስ ራሱ ከእግዚአብሔር የተወለደ ሰው ኃጢአትን እንደማያደርግ ይናገራል። እናም ይህንን የኃጢአትን ተፈጥሮ የምታጡት መንፈሱን በመቀበላችሁ ምክንያት ሕይወታችሁን ለእግዚአብሔር አሳልፋችሁ ስትሰጡ ነው። ይህም ማለት መንፈሳችሁ ሙሉ ለሙሉ ከኃጢአት ነፃ ነው ማለት ነው። ነገር ግን የኃጢአት ተፈጥሮ በውስጣችን ከሌለ ለምን ደጋግመን በኃጢአት እንወድቃለን? ስትሉ ልትጠይቁኝ ትችላላችሁ። የዚህም ምክንያት መንፈሳችሁ በመዳን በኩል ቅድስናውን ሲቀበል ነፍሳችሁም ሊያዝ ስለሚገባው ነው። ስለዚህም በዚህ የክርስቶስን ሕይወት ስትቀበሉ አእምሯችሁ በአንዳንድ ቦታዎች ላይ ተመሳሳይ እንደሚሆን እንጂ በድንገት ትዝታዎቻችሁ ሁሉ እንደማይጠፉ ትረዱታላችሁ። ለዚህም ነው ከመዳናችሁ በፊት ትጋፈጧችሁ ለነበሩ ፈተናዎች ዛሬም ተጋላጭ መሆናችሁን የምትመለከቱት። ስለዚህ አእምሯችንን ያድስልን ዘንድ ከእግዚአብሔር ጋር ሳናቋረጥ ልንተባበር የሚገባን ሲሆን ይህንንም የምናደርገው የእግዚአብሔር ቃል የእኛ እውነት መሆኑን እስክንረዳ ድረስ ደጋግመን ቃሉን በማጥናት ነው። እናም ይህ ድርጊት ያለ ጥርጥር ሕይወታችንን ይለውጠዋል። አንድን ሱስ የመቋቋም አሊያም የኃጢአትን ልማድ የመተው ሂደት ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ የሚደረግ ተግባር አይደለም። እነዚህን ድርጊቶች መፋለም ማለት አንድን አረም ከስሩ ከመንቀል ይልቅ ፍሬፍሬውን እንደመቁረጥ ማለት ነው። የድርጊቶቻችሁ የመጀመሪያ መኖሪያዎች ሐሳቦቻችሁ ናቸውና አእምሯችሁ ነፃ የሚሆን ከሆነ ድርጊቶቻችሁም በነፃነት መፍሰስ ይጀምራሉ ማለት ነው። እውነታው ማስተርቤሽን በተለያዩ መንገዶች ጎጂ መሆኑ ነው። የቱንም ያክል የቻለም አሰማምራና አስውባ ልታቀርበው ብትሞክርም አካላዊውን ጨምሮ ብዙ ጉዳቶች ያሉ ሲሆን ከዚህ የባሰው ግን ከእግዚአብሔር ጋር ያላችሁን ግንኙነት በመጉዳት ሰይጣንን በእናንተ ላይ መሾሙ ነው። ምናልባትም አሁን ላትረዱት ትችላላችሁ። ነገር ግን ማስተርቤሽን ካደረጋችሁ በኋላ የሚመጣው የጸጸት ስሜት አግባብ አይደለም። ምንም እንኳን እግዚአብሔር ይቅር ባይ አምላክ መሆኑን ብናውቅም፣ ነገር ግን ኀጢአት መሥራታችንን መቀጠል የለብንም። የዳናችሁት ከኀጢአት በላይ ለመኖር ነው። የተለያችሁት በተቀበላችሁት የጽድቅ ተፈጥሮ ትኖሩ ዘንድ ነው። ስለዚህ ኀጢአት ከዚህ በኋላ ሊገዛችሁም ሆነ በእናንተ ላይ ስልጣን ሊኖረው አይችልም። እግዚአብሔር ለእናንተ የተሻለ ዓላማ ኖሮ ሳለ ለምን በኃጢአት ውስጥ መኖርን ትመርጣላችሁ? ይህ ቪዲዮ በተደጋጋሚ ከማስተርቤሽን ውስጥ ለመውጣት እየሞከሩ መልሰው ራሳቸውን እዚያ ውስጥ በማግኘታቸው ምክንያት ራሳቸውን ለጠሉ ሰዎች ነው። ይህንን ነገር ለብቻችሁ ለመወጣት መሞከራችሁን አቁሙ። እግዚአብሔርን እንዲረዳችሁ ጠይቁት። እናም ሕይወታችሁን በተመለከተ የእግዚአብሔርን ቃል ማጥናታችሁን ቀጥሉ። እግዚአብሔር በእናንተ ተስፋ እንዳልቆረጠ እናንተም በራሳችሁ ተስፋ አትቁረጡ። ምንም ያክል ጊዜን ቢወስድ እንኳን ከዚህ መጥፎ ልማድ ነጻ ትወጣላችሁ። እናም መዳናችሁ በእግዚአብሔር ቃል በኩል ይመጣል። ማስተርቤሽንን ለማቆም መውሰድ ያሉባችሁ እርምጃዎች ምናልባትም ይህንን ልማድ የማቆም ፍላጎት ቢኖራችሁም ከየት መጀመር እንዳለባችሁ ግራ ሊገባችሁ ይችላል። እናም በዛሬ ዕለት ጠቃሚ የሆኑ እርምጃዎችን ይዘንላችሁ መጥተናል። ማስተርቤሽን ለማቆም ወስኑ። ይህ የመጀመሪያው እርምጃ ነው። ይህንን ነገር ከዚህ በኋላ በተደጋጋሚ ስታደርጉት ራሳችሁን ማየት የማትፈልጉበት ደረጃ ላይ ልትደርሱ ይገባል። ማስተርቤሽንን ለማቆም ወስኑ። እናም ይህንን ውሳኔ በልባችሁ በመወሰን ይህ ፍቃዳችሁና እምነታችሁ የመንገዱን መጨረሻ ሊያሳያችሁ ይችላል። በእግዚአብሔር ቃል እይታ በኩል ማን መሆናችሁን ፈልጋችሁ አግኙ። ይህ ወሳኙ ሁለተኛ እርምጃ ነው። የእግዚአብሔር ቃል ማን እንደሆናችሁና በምን አይነት ሁኔታ ልትኖሩ እንደሚገባ እንደሚናገር ልታውቁ ይገባል። ሰይጣን ይህንን ልማድ መቼም እንደማትተዉት ሊያሳምናችሁ ይፈልጋል። በክርስቶስ ያላችሁን ማንነት ሊያስቀይራችሁና በውሸት ሐሳቡ አእምሯችሁን ሊሞላ ይፈልጋል። ነገር ግን ይህንን ለመጋፈጥ ብቸኛው መንገድ ምንጊዜም ቢሆን ትኩረታችሁን በእግዚአብሔር ቃል ላይ በማድረግ ብቻ ነው። ይህ ለውጥ በአካላችሁ ላይ ከመታየቱ በፊት አእምሯችሁ ላይ ይታያል። እናንተ ማን መሆናችሁን ካላወቃችሁ ሰይጣን ከተፈጥሮ ሕግ ውጪ መሆን መብታችሁ እንደሆነ ሊያሳምናችሁ ይሞክራል። ነገር ግን እውነታው እዚያ መሆን እንደማይገባችሁ ነው። ኢየሱስ አንድ ጊዜ የኀጢአታችሁን ዋጋ ከፍሎላችኋል። እርሱ ቤዛነታችሁን ከፍሎአልና በእናንተ ላይ የሚጫን ነገር አይኑርም። መጽሐፍ ቅዱስ እንደሚናገረው ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ኢየሱስ አንድ ጊዜ ነፃ ካደረጋችሁ የትኛውም ጠላት ይህንን እውቀት ሊቀይሩ አይችልም። ለአንድ አፍታ ጊዜ ውሰዱና ለራሳችሁ ይህንን ተናገሩ። ኢየሱስ ነፃ አውጥቶኛል፣ ስለዚህም በእውነት ነፃ አውጥቻለሁ። ማስተርቤሽን ሊቆጣጠራችሁ አይችልም። መጽሐፍ ቅዱስ የሕይወት መንፈስ ከኃጢአት ሕግና ከሞት ሕግ ነፃ እንዳወጣችሁ ይናገራልና፣ የትኛውም ሱስ ሊቆጣጠራችሁ አይችልም። ስለዚህም ኢየሱስ አርነት አውጥቷችኋልና፣ የትኛውም ኃጢአት ከዚህ በኋላ ሊገዛችሁ አይችልም። ከዚህ ወዲህ የኃጢአት ተፈጥሮ በእናንተ ውስጥ የለም። አሁን ያላችሁ የእግዚአብሔር ተፈጥሮ፣ እርሱም ጻድቅ የሆነው ነው። በቃል ውስጥ እውነታውን እያያችሁ በመጣችሁ ቁጥር አይምሯችሁ የበለጠ እየተለወጠ ይመጣል። መጽሐፍ ቅዱስ በአእምሯችን መታደስ እንድንለወጥ ይነግረናል። እናስ የእግዚአብሔርን ቃል ከማጥናት በላይ አእምሯችሁን የምታድሱበት የተሻለ መንገድ ምን ይኖራል? መዳናችሁ ያለው በእግዚአብሔር ቃል ውስጥ ነው። የኋላ ታሪካችሁንና ድርጊቶቻችሁን አሁን የእናንተ ማንነት ሊገልጡ አይችሉም። ስለዚህም እግዚአብሔር እናንተን የጠራበትን ዓላማ መረዳት የምትችሉት የእግዚአብሔርን ቃል በመመልከት ብቻ ነው። እግዚአብሔር ሱሰኛ እንድትሆኑ አልጠራችሁም። እርሱ ልጄ ብሎ ጠርቷችኋል፣ እና የአርነታችሁን ዋጋ ከፍሏል። ዳግም መወለድ ማለት ከእግዚአብሔር መወለድ ነውና በመንፈሳችሁ ውስጥ የእግዚአብሔር ዘር ይኖራል። ስለዚህም የእርሱ ተፈጥሮ በእናንተ ውስጥ ይኖራል ማለት ነው። የእግዚአብሔርን ቃል አጥኑ፣ በቃሉ ንስሐ ግቡ። እናም ጠላት ውሸትን ሹክ ሊላችሁ በሞከረ ቁጥር የእግዚአብሔርን እውነት ለራሳችሁ አስታውሱት። በእምነት መጸለይ። ቀጣዩ እርምጃ በእምነት ጸሎት ማድረግ ነው። መጽሐፍ ቅዱስ ሲናገር የጻድቅ ሰው ጸሎት በሥሯ እጅግ ኃይልን ታደርጋለች ይለናል። ጸሎታችሁ በእርግጥም ለውጥ ያመጣል። ስለዚህ በጸሎት ጊዜያችሁን እያጠፋችሁ ነው የሚላችሁን የጠላት ማታለያ እንዳትሰሙ፣ ይህ ውሸት ነው። በእምነት ስትጸልዩ ተራራ ይነቀላል፣ ሁኔታዎችም ይለወጣሉ። ከማስተርቤሽን ለመላቀቅ ከፈለጋችሁ ለጸሎት ትኩረት ልትሰጡ ይገባል። ምክንያቱም እግዚአብሔር እያላችሁ ያለውን ነገር መስማት የምትችሉት በጸሎት መንፈስ ስትሆኑ ነው። በክርስቶስ ያላችሁን ማንነት በማወቅ ስትጸልዩ የምትጸልዩት ነገር ሁሉ መገለጥ ይጀምራል። ስትጸልዩ ኢየሱስ የሰጣችሁን ድል በማወቅ ጸልዩ። በሕይወታችሁ ውስጥ ጠላት ያሳረፈውን አሻራ ሁሉ አጥፉ። እግዚአብሔር እንድትድኑ ይፈልጋልና በጸሎታችሁ ውስጥ በእግዚአብሔር ቃል ላይ ትኩረትም በማድረግ ከእርሱ ጋር ተባበሩ። አስታውሱ፣ ስትጸልዩ ነገሮች ይቀየራሉ። በእግዚአብሔር ላይ እምነት ይኖራችሁ! ማስተርቤሽንን በራሳችሁ ለመቋቋም ከባድ ሊሆን ይችላል እና እግዚአብሔር ጥንካሬን እንዲሰጣችሁ ያስፈልጋችኋል። የእግዚአብሔር ጥንካሬ በድካማችሁ ይገለጣልና የቱንም ያክል ብትታገሉ ተስፋን እንዳትቆርጡ ይረዳችኋል። ይህንን ልማድ እንድትተዉ በሚረዳችሁ እግዚአብሔር ላይ እምነት ይኖራችሁ። የስናፍጭ ቅንጣት ያክል እምነት ቢኖራችሁ ተራራን ነቅላችሁ መጣል ትችላላችሁ። ቅንጣት ታክል እምነት በቂ ናት። በድካማችሁ እግዚአብሔርን እመኑት፣ እናም ከድካማችሁ ውስጥ ብርታትን እንዲያወጣ ፍቀዱለት። ጥፋት በምትሰሩበት ጊዜ ከእግዚአብሔር የምትሸሹበት ጊዜ ሳይሆን ወደ እርሱ የምትሮጡበትና ምሕረትን የምትለምኑበት ሰዓት ነው። በእግዚአብሔር እምነት ይኑራችሁ፣ እርሱም አርነት ያወጣችኋል። የሚያነሳሳችሁን ነገሮች አስወግዱ። ለሁሉም ሰው የተለያየ ቢሆንም ነገር ግን እያንዳንዳችሁ የሚያነሳሳችሁን ነገሮች ታውቃላችሁ። ሁልጊዜም ወደዚህ ድርጊት እንድታመሩ የሚያደርጋችሁ ምንድን ነው? ምናልባትም ወሲባዊ ይዘት ያላችሁን ፊልሞች ማየት ማቆም፣ የሮማንስ ልብ ወለዶችን ማንበብ ማቆም አሊያም ከአንዳንድ ሰዎች ጋር መሆንን ማቆም ይኖርባችኋል። የሚያነሳሳችሁ ነገር ምንም ቢሆን ምንም ቶሎ አግኝታችሁት ማቆም ይኖርባችኋል። አስታውሱ። ኢየሱስ አርነት ተወጡ ዘንድ ዋጋውን ከፍሎላችኋል በቃሉ ላይ እምነታችሁን በማድረግም ይህንን ነፃነት ተቀበሉ እውነት አርነት ያወጣችኋልና ዝግጅታችን ይህንን ይመስል ነበር ከዚህ ዝግጅት ከተጠቀማችሁ ቻናሉን ሰብስክራይብ እንዲሁም ለወዳጆቹ ማጋራትን አይርሱ ይህንን አገልግሎት መደገፍ ከፈለጋችሁ ደግሞ ከታች በዲስክሪፕሽን ቦክስ ላይ በተቀመጠው አድራሻ መደገፍ ትችላላችሁ ስለተከታተላችሁን እናመሰግናለን